መጋጨት ነበረ እዚህ ወይ ይሄ ታነሽ ነው።

እግዚአብሔር አክብረልኝ አዩንም፣ ይሄን ሁሉ አስበሽ አንቺ እንደናት። እውነት በእናታችሁ አሁን ፕራንክ ነው በሉኝ። አሁን የምትሉኝ ነገር ፕራንክ ነው እኮ። እንደም ደውም ደም ጽጥያ ልጁ ዶክተሩ ያስፈልገናል። አይገኘም። እኔ ማለት ማጽናናት ነው ብዬ ነው ያሰብኩኝ። አንቺ ደግሞ ትሳደቢያለሽ። ከዛ ራሱ ላይ የሆነ ውሳኔ ይወስናል ብዬ ፈራሁኝ።

ነው ነገሩ። ስላልተፈሰገ ምን ልብላ ብፈሰግማ ዛሬ ብትንቆጭ ነበረ ማስወጣት በይ፣ ያቺ የፈረደባት በግ ትሆናለች ወይ? ውድ ቤተሰብ ግን እውነት ከባድ ነው። የእውነት የእውነት ከባድ ነው በጣም ሳይሆን ይሄ እኮ ህይወት ነው። የእውነት አይቀለድምና ትንሽ ደንግጫለሁኝ። መልስ ሁሉ ነው ያጣሁት። በቃ ምን ልመልስላችሁ? እኛ ሶስታችንን ተነጋግረን እኔ ደስታ ነበርና እንግዲህ ደስ ብሎኝ ከዛ ወጣ ምናምን ለዶክተሮቹ በጣም ላለማስፈጎር ዝም አልኩኝ። ግን ወጣን ላቅፋችሁ ስል እናንተ ወጣ አዘን ነገራችሁ። እኛ ባሩካ አሁንን ተነጋግረን ነው ከሚስቴ ጋር አንተ ተንከስስ ቆይ። አሁን እኔ እንደዛ ቢሆን ቆም የሚሄድ ይመስልሻል? ምን ትሆናለህ ብቻስ ሲጀመር ጨዋ ነኝ። ሁለት ልጅት ብቻ ነው እንጂ ሁለት ነው እንጂ ያገባሁት ጨዋ ነኝ። ለማንኛውም ውድ ቤተሰቦቻችን እንግዲህ እንወዳቸዋለን፣ እናከብራቸዋለን። በእውነት በጣም ደስ ብሎኛል። እናንተም የደስታችን ተካፋይ እንደሆናችሁ ተስፋ አደርጋለሁ። በማል ቢያስደነግጡኝ ቢያበጭጩኝም ግን ሰራላችኋለሁ። እንግዲህ በቀጣይ ላይ በእርግጠኝነት በህርቅ ነው የምንመጣው። ሰይጣን ያፍራል፣ የሚያፍርበት ጊዜ እየደረሰ ነውና ለባል ቤቷ ብትሆን ምኞቴ ነው እና በጣም ደስ ብሎኛል። ይሁን ወሰርኳት ባላላ ለቀቀያት፣ አዎ ለቀቀያት፣ ስጩኛል። ወይኔ ወይ ፍቄ ፕራንክ አልችልም ነው ወይ ፕራንክ አልችልም አሁን እኮ በለኝ ለማንኛውም እጅግ በጣም ደስ ብሎኛል ስለ ሁሉም ነገር እግዚአብሔር አምላክ ተመሰገነ ይሁን ያንቺ አሁን ለአክስትዮ ሄጄ ወረቀቱን እስከማሳየ ኦኬ እያለሁኝ እንግዲህ ወረቀቱን ሂጅ